ሰላም፣ ክርስቶስ ከኔም ከናንተ ጋር ይሁን። ዛሬ የእግዚአብሔር መልአክ በሚል ርዕስ ከወንድማችን ከብሩ ጋር ትንሽ እናያለን። የብሉይ ኪዳን መጽሐፍትን ስንመለከት የጌታ መልአክ ወይም ደግሞ የእግዚአብሔር መልአክ ተብሎ የሚጠራ አንድ አካል አለ። ይህ የእግዚአብሔር መልአክ ተብሎ የተጠራው አካል ፍጡር ከሆኑት ከነ ቅዱስ ገብርኤል እና ከነ ቅዱስ ሚካኤል ለየት የሚያደርገው ነገር አምላክ እንደሆኑ የሚያሳዩ የመጽሐፍ ቅዱስ ክፍሎች መኖራቸው ነው። ስለዚህ ይህ አካል መልአክ ሳይሆን ራሱ አምላክ ነው። አምላክም ስለሆነ ደግሞ የሥላሴ ሁለተኛ አካል መሲህ ወይም ደግሞ ኢየሱስ ስጋ ከመሆኑ በፊት የእርሱ መገለጥ ነው የሚል እይታ ይሰጠናል ማለት ነው። መልአክት ማለት በግሪክ አጌሎ ሲሆን የሚላክ መልእክተኛ የተላከ ወይም ደግሞ ሜሴንጀር ማለት ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 13 ላይ ጌታችን ኢየሱስ እውነተኛ አምላክ የሆን ካንተም ብቻ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይቺ ዘላለም ሕይወት ናት በማለት ተናግሯል። በዚህ ጥቅስ ውስጥ ኢየሱስ የተላከ እንደሆነ ልብ ይለዋል። በመሆኑም መልአክ የሚለው ቃል ለፍጡር የሚሰጥ ብቻ ነው ብለን ማሰብ ወይም ደግሞ መረዳት የለብንም። እግዚአብሔር በእግዚአብሔር እንደተላከ የሚናገሩ ብዙ የመጽሐፍ ቅዱስ ክፍሎች ስላሉ ማለት ነው። እግዚአብሔር መልአክ እንዴት ነው የታየው የሚለው ላይ ሁለት እይታዎች አሉ። አምላክ ተብሎ የተገለጸው እግዚአብሔር መልአክ ወይም የስላሴ ሁለተኛ አካል ወልድ ሲገለጥ፣ አብሮ ፍጡር የሆነ መላእክት ይገለጣል፣ ስለዚህም በእርሱ በኩል ይታያል እንጂ ራሱ ወልድ አልታየም የሚሉ ሰፋ ያሉ እይታዎች ሲሆኑ፣ እዚህ ላይ ያሉት ሁለት መገለጦች ይኖራሉ፤ የአምላክ መገለጥና የመላእክት መገለጥ ነው። ሌላው እይታ ደግሞ ያለምንም መልአክ አምላክ ወይም ወልድ ተገልጧል የሚለው ነው። ከሁለቱ እይታዎች እኛ የምናዘነብለው በፍጡር መልአክ መገለጥ በኩል ወልድ ተገለጠ ወደሚለው ነው ማለት ነው። ምክንያቱም ምንድን ነው ሲባል አምላክ ለዕይታ የቀረበው ስጋ ሲሆን ነውና ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይላልና ነው። ለመላእክት እንኳ የታየው በስጋ ሲገለጥ ስለሆነ በመላእክት በኩል ታይቷል ወደሚለው እናዘነብላለን። ታዲያ ግን ለምንድን ነው ይህ አካል መለኮት ነው የምንለው? ከተባለ ይህንን አካል መለኮት ብለን የምንጠራው በመላው ብሉይ ኪዳን እንደ መለኮት ሲናገር፣ ቃል ሲገባ፣ ሲያድን ስለነበረ ነው። በተጨማሪም ደግሞ ያዩ ሰዎች በሙሉ እንደ እግዚአብሔር ሲመለከቱት እና አንዳንዴም እግዚአብሔር ብለው ስለሚጠሩት ነው። ይህንን የሚያስረዱ የመጽሐፍ ቅዱስ ጥቅሶች ደግሞ የምናይ ይሆናል። በተጨማሪም ይህ መለኮታዊ ልዑክ ከላኪው ከአብ የተለየ አካል መሆኑን እንረዳለን። ምክንያቱም እርሱ ራሱ እግዚአብሔርን ከራሱ በአካል ለይቶ ስለሚናገር ነው። በዚህ ክፍል ላይ እንደምንመለከተው አጋር አሰሪዋ ሱራ ከምታደርስባት ስቃይ ስትሸሽ እንመለከታለን። አጋር ከአብራም በመጸነሷ ምንም ልጅ የሌላትን ሱራ መናቅ ስለጀመረች ነበር ማለት ነውና ሸሽታ በበረሃ ሳለች መለኮታዊ አካል ይገለጥለታል ና ዘፍጥረት ምዕራፍ 16 ቁጥር 10 ላይ የእግዚአብሔር መልአክ ዘርሽን እጅግ አበዛለው ከብዛቱም የተነሳ አይቆጠርም አላት፣ ይላል። እዚህ ጋር ይህ መልአክ የአጋርን ሕዝብ እንደሚያበዛ ይናገራል። እና የትኛውን ፍጡር ደግሞ መላክ እኔ ሕዝብን አበዛለሁ አይልም። ፍጡራን መላክ እግዚአብሔር እንዲህ ይላል በማለት ይናገራሉ እንጂ በዚህ መልኩ አይናገሩም ማለት ነው እና እዚህ ጋር ግን እሱ ሕዝብሽን አበዛለሁ በማለት እንደ መለኮታዊ ቃል ኪዳን ሲገባላት እንመለከታለን ማለት ነው። ይህ ልዑክ እግዚአብሔር ለአብርሃም እንደተናገረው ነው የሚናገረው። እግዚአብሔር ለአብርሃም ሲናገር እንደዚህ ነበር የተናገረው። ዘፍጥረት ምዕራፍ 13 ከቁጥር 16 ላይ ዘርህንም እንደ ምድር አሸዋ አደርጋለሁ፣ የምድርህንም አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህንም ደግሞ ይቆጥራል። ከዚያም ጮታዋን እግዚአብሔር እንደሰማ ይናገራል። ከዚህ የምንረዳው የአካል መለኮት ቢሆንም በአካል ከእሱ የተለየ ላኪ እንዳለው ያስረዳናል ማለት ነው። በዘፍጥረት ምዕራፍ 16 ከቁጥር 11 ጀምራችሁ ስታነቡ ወንድ ልጅም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር መቸገርሽን ሰምተዋልና ይላል ከዚያም አጋር ይህ ያናገራት አካል አንድ በጣም አስገራሚ በሆነ ስም ትጠራዋለች። ከቁጥር 13 ጀምራችሁ ስታነቡ እርሷም ሚናገራት የነበረው የእግዚአብሔር ስም ኤልሮኢ ብላ ጠራች፣ የሚያየኝም በእውኑ እዚህ ደግሞ አየሁት ብላለችና በማለት ይናገራል። አጋር ይናገራት የነበረው አካል የሚያየኝም በማለት ገልጸዋለች። ሁሉንም ማየት የእግዚአብሔር ባህሪ ብቻ ነውና ይህንንም መጽሐፍ ቅዱስ ሲነግረን በመጽሐፈ ምሳሌ ምዕራፍ አምስት ቁጥር ሃያ አንድ ላይ የሰው መንገድ በእግዚአብሔር ፊት ነውና አካሄዱንም ሙሉ እርሱ ይመለከታል በማለት ያስቀምጥልናል ማለት ነው። ይህንን አካል በዚህ መጠሪያ መጥራቷ እርሱን እንደ መለኮት መመልከቷን ያሳያል። በተጨማሪም የሚያየኝን አየሁት ማለቷ ይህ የሚመለከታት አካል ይመለከታት የነበረው እንደ ፍጡር እንዳልሆነ መስክራለች፣ ተገልጦላታልና። በስተመጨረሻም የዘፍጥረቱ ጸሐፊ ይህንን አካል እግዚአብሔር በማለት ይጠራዋል። አጋር ብቻ ሳትሆን እሱን እንደ መለኮት የምትናገረው የዘፍጥረቱ ጸሐፊ ሙሴም ነው ማለት ነው። እርሷ የሚናገራት የነበረውን የእግዚአብሔር ልም ስም ኤልሮኢ ብላ ጠራች። የሚያየኝም በሆኑ እዚህ ደግሞ አየሁት ብላለችና ይላል። እዚህ ጋር በደንብ ማስተዋል ያለባችሁ ነገር ይናገራት የነበረው የእግዚአብሔር መልአክ ነው። ነገር ግን ጸሐፊው እሱን እግዚአብሔር በማለት ይጠራዋል። ይህ የዚህን አካል ማንነት በግልጽ ያሳያል ማለት ነው። ስለዚህ በዚህ መሰረት ለአጋር የተገለጠው በአምሳለ መልአክ ኢየሱስ ክርስቶስ እግዚአብሔር ወልድ መሆኑን እንመለከታለን ማለት ነው። እሺ አንድ እንጨምር እስኪ። ይህ የእግዚአብሔር መልአክ በያዕቆብ ሕይወት ውስጥ እንዴት እንደተገለጠ ደግሞ እንመልከት። ለመጀመሪያ ጊዜ ይህ መልአክ ለያዕቆብ የተገለጠ በላባ ቤት በነበረበት ሰዓት ላይ ነበረ። በዚህ ጊዜ ያዕቆብ ከላባ ጋር ተጣልተው እንደ በፊቱ ያልሆኑበት ታይም ላይ ነበረ ማለት ነው እና ይህ መልአክ ምን እንደሚል በዘፍጥረት ምዕራፍ 31 ላይ እንመልከት። ዘፍጥረት ምዕራፍ 31 ከቁጥር 11 ጀምረን ስናነብ የእግዚአብሔር መልአክ በሕልም ያዕቆቦ ያለኝ፣ እኔም እነሆ ያልሁት። እንዲህም አለኝ አይነ አቅንተይ በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዥንጉርጉሮች ነቁጣ ያለባቸውም ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለውና ሐውልት የቀባህበት በዚያም ለእኔ ስዕለት የተሳልሰ በት የቤቴል አምላክ ክኔ ነኝ። አሁንም ተነስተ ከዚያ ሀገር ውጣ፣ ወደ ተወለድክበትን ምድር ተመለስ አለ ይላል። እዚህ ጋር እንደምናስተውለው ይህ መልአክ ላባ የሚያደርግለት እንደተመለከተ ይነግረዋል። የሰው ልጅ መገፋት ተመልክቻለሁ ማለት የሚችል እግዚአብሔር ብቻ ነው። በኦሪት ዘጸአት ምዕራፍ ሦስት ቁጥር 7 ላይ እግዚአብሔርም አለ በግብጽ ያለውን የሕዝቤን መከራ በእውነት አየው ከአስገባሪዎቻቸውም የተነሳ ጭወታቸውን ሰማሁ ስቃያቸውንም አወቅያለሁ በማለት ይናገራል። ይህ መልአክ የሚደርስብን አይቻለሁ በማለቱ ተራ መልእክተኛ አለመሆኑን እንረዳለን። ምክንያቱም የሚደርስብን አይቻለሁ ሲል አምላክነቱን እያሳየን ስለሆነ ማለት ነው። ማስተዋል ያለባችሁ ነገር ይህ መልአክ ሲናገር እግዚአብሔር እንዲህ ይላል አይደለም ያለው፣ እንደ ባለስልጣን ነው የሚናገ ተናገረው ጥለው በጣም አስገራሚ ነገር ይናገራል። ያዕቆብ በቤተል ሐውልት በመቀባት የተሳለበትን አምላክ እሱ መሆኑን ይናገራል። ይህንን ታሪክ ቀጥታ እንመለከታለን። በኦሪት ዘፍጥረት ምዕራፍ 28 ከቁጥር 18 እስከ 22 እንደምንመለከተው ያዕቆብም ማልዶ ተነሳ፣ ተንተርሶት የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው፤ አስቀድሞ ግን የዚያች ከተማ ስም ሎዛ ነበረ። ያዕቆብም እንዲህ ብሎ ስዕለት ተሳለ፣ እግዚአብሔር ከእኔ ጋር ቢሆን፣ በሚሄድባትም በዚች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላክ ይሆንልኛል። ለአውልት የተከልኩት ይህም ድንጋይ እግዚአብሔርን ቤት ይሆናል። ከሰጠኝም ሁሉ ለአንተ ከአስር እጅ አንዱን እሰጥሃለሁ ይላል። እዚህ ጋር በግልጽ እንደምንመለከተው ያዕቆብ የእግዚአብሔርን ስም በመጥራት ለእግዚአብሔር ስዕለትን ያቀርባል። ሲሳልም ደግሞ አውልትን በመቀባት ነበረ እና ይህ መልአክ ያዕቆብ የተሳለለት አምላክ እሱ መሆኑን ለያዕቆብ ይነግረዋል ማለት ነው። እዚህ ጋር ማስተዋል ያለባችሁ ነገር ይህ መልአክ እግዚአብሔር እንዲህ ይላል በማለት አይደለም እየተናገረ የነበረው። እሱ ራሱ እኔ ነኝ ነው ያለው። እና ይህ እሱ ማንነት በግልጽ ያሳየናል፣ ወይም ደግሞ እግዚአብሔር መሆኑን ተናግረዋል ማለት ነው። ከዚህ ምዕራፍ የምንረዳው ይህ መለኮታዊ ልዑል ራሱን በአካል ከላኪው ከእግዚአብሔር ቢለይም ፍጹም አምላክ መሆኑን እንረዳለን ማለት ነው። ሌላው ይህ የእግዚአብሔር መልአክ ከሶስቱ አካላት ወልድ መሆኑን በምን እናውቃለን? የሚል ጥያቄ ቢነሳ አብ አይደለም። ምክንያቱም መልእክተኛ ከሚለው አንጻር አብን ወልድ ላከው ወይም መንፈስ ቅዱስ ላከው የሚል ነገር አይተን ስለማናውቅ ማለት ነው። አብ ሲላክ አይተንም አናውቅም። መንፈስ ቅዱስም ደግሞ አይሆንም። ምክንያቱም በብሉያት ትኩረታቸው መሲህ ላይ ስለነበረ ከመሲ መምጣት በኋላ ነው መንፈስ ቅዱስ የሚመጣው። ያው ሲቀጥል ደግሞ በብሉይ መጽሐፍ ላይ በግልጽ መሲህ መልእክተኛ ተብሎ መጠራቱም ነው ይህ ሚልኪያስ ምዕራፍ ሶስት ቁጥር አንድ ላይ እንዲህ ይላል፣ እነሆ መልእክተኛዬን እልካለሁ፣ መንገድንም በፊት ያስተካክላል። እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል፣ ይላል የሰራዊት ጌታ እግዚአብሔር። ይላል የቃል ኪዳን መልእክተኛ መሲሁ ክርስቶስ ነው። ስለዚህ የእግዚአብሔር መልአክ ሊባል የሚችለው ወልድ እንደሆነ ግልጽ ነው ማለት ነው። ይህ እይታ ነው፣ እንደ እይታ ያዙት። ሲቀጥል እግዚአብሔር መልአክ የሚል ባገኛችሁ ቁጥር ለዚህ አትስጡት። እንግዲህ ጨርሰናል። ምርጥዬ ነበረ። አዩ? አዎ የምር ምርጥዬ ነበረ። አሁን እዚህ ነገር ላይ ምንም መረዳት የሌለው ሰው ይህን ቪዲዮ ካየ የተወሰነ ነገር ይማርበታል ብዬ አስባለሁ። የምር እንዴት ነው ግን ድምፅ ምርጥዬ ነበረ። ግን ምርጥዬ ስራ ነው። ድምፅሽም አሁን ትንሽ ጮክ ብትይው ጥሩ ነበር። ግን ብሩክና፣ ቻው ቻው። ለማንኛውም ቪዲዮ ሼር ይደረግ፣ ለሁሉም እንዲዳረስ። ያ በጣም ቆንጆ ነበረ። ደስ የሚል ቪዲዮ ነው። በዚሁ ርዕስ ክፍል ሁለት አንድ ወይም ሁለት የመጽሐፍ ቅዱስ ክፍሎችን እንደ ተጨማሪ ብንሰራ ምን ይመስላችኋል? አዎ ማንሳት ይቻላል። ጥቂት ክፍሎችን ብንጨምር አሪፍ ይመስለኛል። ዋናው ነገር ግን የእግዚአብሔር መልአክ ተብሎ የተጠራ አንድ መለኮታዊ አካል እንዳለ ክርስቲያኖች እንዲረዱት ነው። በጣም አሪፍ ነው። በርቱ። የዚህን ቪዲዮ ተደራሽን አይትን በሌላ እንመጣለን።